የመጣውን ደስ ብሎ እንደምንቀበለው ሁሉ ሲሄድም መሸኘት የሚችል ልብ ቢኖረን ጥሩ ነበር። ግን አይሆንም፣ ከባድ ነው። የሆነን ሰው ወደ ሕይወታችን ስናስገባ ሰው ከመሆኑ ሌላ የምናውቀውና የምናምነው ስለ ራሱ በሚነግረን ለእኛም ትልቅ ቦታ እንዳለው በሚያሳየን ነው። እኛም ሰውነንና ከሰው ጋር ለመኖር ማመን ግዴታ ነው ብለን እንቀበላለን። ሙሉ ነገራችንም ምንም ሳናስቀር አሳልፈን እንሰጣለን። ከባዱ ነገር እዚህ ጋር ነው። ብዙዎች ባመኑት ተከድተዋል። ምናልባትም ወደፊት ባመኗቸው የሚከዱ ይኖራሉ። ታዲያ ይሄ ነገር ይመጣል ብለን ባናምን እንኳን መጠንቀቅ መቻል አለብን። ከመውደቅ መንበርከክ ይሻላል፣ ከመንበርከክም መደገፍ፣ ከሁሉም ደግሞ መቆም ወደፊት እንድንራመድ ይረዳናል። ከተራመድም ምንም ነገር ቢገጥመን ማለፍ እንችላለን ማለት ነው። አመሰግናለሁ።